እሺ ቤቲ፣ እንዴት ነሽ? ቤት እኮ ሰፈግዶ ነው ስለወጣሁ ትንሽ ፈርቼ ነው። አይዞሽ ምንም ያስፈራ ነገር የለም። እዚህ ማንም አይመጣም። ደሞ ትያቸው ሲያልፍላቸው ያኔ አመሰግምሻለሁ አይደለ እውነቴን። እኔ እኮ ግርም የሚለኝ ቤተሰብ የእነሱ ደሃ መሆን ሳያንስ እኛንም አብረን እንከክም የሉት ነገር አይገርምሽም? ሴት በሆን እኔም እስካሁን ሄድ ነበረ። እዚህ ሀገር ምን አለ

መጅኑን ተከታታይ ድራማ ክፍል አንድ ሀብቲ ቤተሰቦቿንና የራሷን ሕይወት ለመለወጥ ወደ ሳውድ አረቢያ ታቀናለች። ወደ ሳውድ አረቢያ የሄደችበት መንገድ በኮንትራት አልነበረም፣ በደላላ ነበረ። ኢትዮጵያ ውስጥ ያለው ደላላ ለሳውዲ ደላላ ሲያቀብላት ጥሩ አቀባበል እንደሚያደርጉልሽ እና መንገድ ላይም አበሻ ስለሆነ አበሻ ለአበሻ ደግሞ አይጨካከንም፣ በጥሩ ሁኔታ ሳውድ አረቢያ እንድትደርሲ ያደርግሻል። እዛ ከደረስሽም በኋላ ደግሞ አረቦች ቤት ገብተሽ በጥሩ ሁኔታ ሰርተሽ ትለወጫለሽ፣ ለቤተሰቦችሽም ትጠቅሚያለሽ። ሀብቴም እንግዲህ የደላላውን ሀሳብ በመስማማት ወደ ሳውዲ አረቢያ ሄቼ መለወጥ አለብኝ የሚል ሀሳብ ነበረ ነበራት። ከዛም በኋላ እንግዲህ ያው መሄዱ አይቀርም፣ መንገዷን ቀጠለች። አብሯት እንግዲህ ወደ ሳኡዲ የሚወስዳት ደላላ መንገድ ላይ ብዙ ጊዜ ይደፍራታል፣ ይደበድባታል። ሳውዲ ከመድረሷ በፊት እንግዲህ ብዙ ስቃይና መከራ አይታለች። እሷ ያሰበችው እንግዲህ በባህር ገብቼ እንደ ማንኛውም ሰው ተለውጬ ራሴንም እንዲሁም ደግሞ ቤተሰቦቼንም እጠቅማለሁ በሚል ነበረ። ብዙ እህቶቻችንም እንግዲህ በዚህ አረብ ሀገር ለመምጣት ይሞክራሉ። እዚህ ከስንት አንዱኖ ተሳክቶለት ደግሞ በነፃነት ሰርቶ ተለውጦ ወደ ሀገሩ የሚገባው በዛ ላይ ደግሞ ብዙ እህቶቻችን መከራና በደል እየደረሰባቸው መደፈር ሳይቀር መደብደብ ሳይቀር መታገት ሳይቀር እዚህ ሀገር የሚደርሱት ማለት ነው። አበሻ ለአበሻ ምንም አይደራረግም፣ አይጨካከንም፣ ስለዚህ ጥሩ እንክብካቤ ያደርግልሻል ብሎ ነበረ የኢትዮጵያ ደላላ ለዚኛው ደላላ ያቀበላት። ወደዚህ የሚያመጣት ደላላ ግን ብዙ ነገሮችን ሲያደርስባት ነበረ። በአንድ ወቅት እንግዲህ መንገድ ላይ እየተጓዙ ባሉበት ሰዓት ላይ ውሃ ጠምቶኛል፣ ወንድሜ ውሃ ስጠኝ ስትለው ረባክሽ እያላት ከዛ በኋላ እሱ ለሌላ ነገር ነበረ የፈለጋት። ከዛም እንዲህ ወደዚህ እየላከ የደላላ እኮ ሐበሻ ነው አይጨክንብሽም። እናም ደግሞ እናት የለህም እህት የለህም እያለች እየተማጸነችው ነበረ። ከዛም በኋላ አበሻ ስለሆንኩ ታዲያ ይቅርብኝ እንዲህ እያላት እሱም መልስ ይመልስላታል። ምንም ቢሆን ወገኔ ነህ ለምን እንደዚህ ታደርጋለህ ተው፣ እያለች እየለመነችው እያለው ማንም አረብ ሳይጫወትብሽ እኔ ከገላሽ ልቋደስ ብሎ ይዳፍራታል። እንግዲህ እንደዛው እየተሰቃየች ሳውዲ አረቢያ መድረስ አይቀርም። ሳውዲ አረቢያ ደረሰች። ከደረሰችን በኋላ እንግዲህ ብዙ ለብዙ ዓመት ሰርታለች። ከሀገሯ መው ከሀገሯ ከመውጣቷ በፊት ፍቅረኛም ነበራት። እናም ደግሞ የምትተዋወቀው ጓደኛ እንደ ወንድሟ የምታይም ልጅ ነበር። ከዛም በኋላ እንግዲህ እየሰራች ለፍቅረኛዋም እንደዚሁም ደግሞ ወንድሜ ነው ብላ የምታስበው ጓደኛዋም ትልክለታለች። ከዛም እንግዲህ ቤተሰቦቿንም ትረዳለች። ከረዳች በኋላ ሁሉም ነገር እንግዲህ ያልፍና ወደ ሀገሯ ለመግባት ትበቃለች። ያ ፍቅረኛም እንግዲህ ወደ ሀገሯ ስትመለስ ስልክ ስትደውልለት ኤርፖርቱና አላነሳም ይላታል። እንግዲህ ያው የተዋወቀችው ጓደኛ እንደ ወንድሟ የምታየው ሰው ደግሞ ትደውልለታለች እሱ ስልክ ያነሳላትና አንተ ጋር ማረፍ እፈልጋለሁ ሀቢቢም ስልክ አላነሳ ብሎኛል ብላ ትደውልለታለች። ከደወለችለት በኋላ እንግዲህ እንደ ወንድሟ የምታየው ሰው ስልክ ያነሳላትና ይቀበላታል። እሷ እንደ ወንድሟ የምታየው እንግዲህ ከተቀበላት በኋላ ከእህቱ ጋርና እንዲሁም ደግሞ ከጓደኛው ጋር ነበረ የሚኖረው። እንደ ማንኛውም ሰው ጥሩ አቀባበል ነበረ ያደረገላት። ከዛም ፍቅረኛዋ ግን ስልክ አላነሳም አላት። ብዙ ጊዜ ለፍቅረኛዋ ብር ትልካለች፣ እንዲሁም ደግሞ ጓደኛዬ ነው እንደ ወንድሜ ነው የምትለውም ሰው ብር ትልክለታለች። እሱ ግን እሷ በምትልክለት ብር ብዙ ነገሮችን በጥንቃቄ ይጠቀምና ራሱን ይለውጣል። ያኛው ፍቅረኛዋ ግን ስልክ አላነሳላት ያለው በምክንያት ነበረ። ስትልክለት የነበረውን ብር እንግዲህ በአንዳንድ ምክንያቶች ያጠፋል። እናም ታማኝ ወንድ ስላልሆነ ብዙ ነገሮችን እሷ ላይ እያደረሰ ይመስላል። በክፍል ሁለት ላይ የምናቀርበው ይሆናል። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ሲፋን ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምትከታተሉኝ፣ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሀቢቲ የሀቢቢ ስልክ አልሰራ ሲላት ናቲ ጋር ደውላ እና እናተ ቀበለኝ ኢርፖርት ብቻዬን ነው ያለሁት፣ ስልክ አላነሳ ብሎኛል። የእሱ ስልክ አይሰራም። በናቲ ሀብቴን በጥሩ ሁኔታ ከተቀበሏት በኋላ እሱ ጋር እንድታርፍ አድርጓል። እሱም ውለታ አለበት ከእህትም በላይ ብርልካልኝ እኔ እንድለወጥ አድርጋኛለች። ስለዚህ እሷ እኔ ስለተቀበልኳት በጣም ደስ ብሎኛል። እኔ ጋር ለብዙ ጊዜ እንድታርፍ እፈልጋለሁ በማለት እንግዲህ እሱ ቤት እንድታርፍ ፍቃድ ሰጥቶታል ማለት ነው። እሱም የሚኖረው እንግዲህ ከእህቱና ከጓደኛው ጋር ነው። ጥሩ አቀባበል ነበር ያደረጉላት። ሀብቲ ግን ኢትዮጵያ ከደረሰች በኋላ በፊት የደረሰባትን ነገሮች እያስታወሰች እንዲሁም ደግሞ ፍቅረኛዋ ስልክ አላነሳ ብሎ ስለ ያስቸገራት ከዛ በኋላ ምንድነው የተፈጠረው የሚለውን ነገር ጭንቀት ሆኖባታል። ግን ደግሞ አሁን በፊት ሲበድሏት የነበረው ስትደፈር፣ ስትደበደብ የነበረውን ነገር እያስታወሰች እንደ ጭንቀት አድርጎ ያማታል። የናትይ እህትም የሀቢቲን ሁኔታ ስታይ በጣም ደንግጣ ነበረ። በፊት ላይ ከኤርፖርት መታ እነሱ ቤት ስታርፍ እንዴት አምሮባታል። እኔም ራሱ ወደ ሳውድ አረቢያ ብሄድ እንዲ አምሮብኝ እመለሳል፣ እመለስ ነበረ አይደለ ብላ ለናቲ ጓደኛ ስትናገር ነበረ ማለት ነው። ብዙ ጊዜ አረብ ሀገር ያልሄድን ሰዎች አረብ ሀገር ስንሄድ ተለውጠን እንዲሁ ደልቶን ወደ ኢትዮጵያ የምንመለስ የሚመስለንስ ነገር እና የና የናቲ እህት እንግዲህ ሀቢቲ በጥሩ ሁኔታ ከሳውዲ አረቢያ ወደ ኢትዮጵያ እየገባች ነው የሚመስላት። ከዛ በኋላ እያየች የመጣችው ነገር ግን በጣም ያስደነግጣት ነበረ። አብራት ነበረ የምትተኛው። ከዛ በኋላ እንግዲህ አንድ ቀን የሀበሻ ወደ ሳዑዲ አረቢያ የሚወስዳት ደላላ ሲደፍራት እንዲሁም ደግሞ ሲያስጨንቃትና ሲደበድባት በህልሟ ይመጣባታል። ከዛ ሲደበድባት ተወኝኔ፣ በስራ ነው ለስራኔ የመጣውትኝ፣ ለምንድነው እንደዚህ የምትጫወትብኝ? አንተስ የሰው ልጅ አይደለህም? እናት አባት እህት የለህም እንዴ? ለምንድነው እንደዚህ የምታደርገኝ? ተወኝ እያለች ስትማጸን ትሰማታለች በህልሟ። ከዛም በኋላ እንግዲህ ስትጮ ምን ስትል ደንግጣ ከአልጋ ላይ ትወድቃለች። ከወደቀችን በኋላ እንግዲህ እየሮጠች ናቲ ጋር በመሄድ ረተነስ ልጅቷ የሆነ ነገር እየሆነች ነው ብላ ትጣራታለች። ከዛ በኋላ እንግዲህ መጽሐፍ ቅዱስ ይሰጧታል። ከዛ ትረጋጋለች። ወደ ራሷ ከተመለሰችን በኋላ አንዳንድ ጊዜ ነው እንጂ የሚያመት ሁልጊዜ አይደለም። ባስታወሰች ቁጥር ግን ጭንቀት ይለቅባታል። አንድ ጊዜ ሀቢቢ ይደውልላታል። ከደወልላትም በኋላ በፖሊሶች ተይዣለውኝ እና ብሎ ይደውልላታል። ከዛ በኋላ እሱ ሲደውልላት በጣም ተደስታ ስለነበረ ለናቲም ትነግራለች። ናቲ ሲመጣ ሀቢቢ ኮ ደውሎልኝ ነበረ በፖሊሶች ተይዣለውኝ እና እስር ቤት ነው ያለውኝ ብሎኛል ብላ ትነግሯለች። እንግዲህ በህይወቷ እንደተጫወተ ይረዳል ናቲ ናቲ አሁን ላይ እሷን ያፈቀራት ይመስላል። እናም ደግሞ ውለታዋ ስላለበት ያዝንላታል። እሷ ግን ሀቢቢ የምትለው ሰው አላት። ያ ሰው ደግሞ ለእሷ የሚሆን አይደለም። ጉልበቷን ሁሉ ሲበዘብዛት የኖረ ሰው ነው። ከዛም በኋላ እንግዲህ አልፎ ተርፎ ወደ ኢትዮጵያ ስትገባ ኤርፖርት ላይ ስትደውልለት ስልኩን ዘግቶ እንግዲህ አሁን በተለያየ ሲስተም እንግዲህ እስር ቤት ገብቻለሁ በሚል ሰበብ እየደወለላት ነው። እስር ቤትም ሂጅ መፈለግ አለብኝ ሀቢቢ ደውሎልኝ ይገኛል በሚል እንግዲህ ፊቷ ፈገግ ይላል። ከዛም በኋላ እሱ ቅር ይለዋል። እንዴት እስር ቤት ብዙ ያለው አዲስ አበባ ውስጥ የት ብለን እንፈልጋለን? ሲላት አይ ሄጄ መፈለግ አለብኝ አብረን እንፈልግ ብላ ከቤት ትወጣለች። ከቤት በወጣች ሰዓት ላይ እንግዲህ ብዙ እስር ቤት ውስጥ ገብቶ ሲፈልጉ አላገኙም። ከዛም በኋላ አንድ ወደ ሻይ ቤት ያቀናሉ። ሻይ ቡና እያሉ ባለበት ሰዓት ላይ በፊት ኢትዮጵያ ላይ የነበረውን ደላላ ድንገት ታያለች ካየች በኋላም ብዙ ነገሮች ትዝ ይሏታል። ያኔ ይደላሻል፣ ወደ ሳኡዲ የሚወስድሽ ደላላ ጥሩ ሰው ነው፣ እናም ደግሞ የራሲ ዜጋ ስለሆነ ምንም አይነት በደል አያደርስብሽም በጥንቃቄ ነው ተንከባክቦ ወደ ሳኡዲ አረቢያ የሚያደርስሽ ብሎ ሲመክራት የነበረውን ታስታውሳለች። እሱ እንደሆነ ካየች በኋላ ትደነግጣለች። ከዛም እንግዲህ ናቲ በማረጋጋት ወደ ቤት ይወስዳታል። ያንን ሰውዬ ከዛ ጊዜ ጀምሮ ትከታተለዋለች። አሁን ላይ እንግዲህ እንደ ጭንቀት እንደ እብድ እያደረጋት፣ ክልኩም ትሙቱን ክልኩም ትሙቱን እያለች ነው ከናቲ ጋር የሚኖር ጓደኛው አረበኛ ይችላል። አንዳንድ ጊዜ እየተረገመላቸው ነው የሚገኘው። አሁን ላይ እንግዲህ በምን ሁኔታ እንዳበደችና እንደ ጭንቀት እንደሚያደርጋት አሁን ላይ እየተረዱ ነው ያሉት ማለት ነው። ናቲ ስለሚያፈቅራትም ወደ ራሷ እንድትመለስ ጥሩ እንክብካቤዎችን እያደረገላት ነው ያለው። እሷም ሲም እየቀያየረች እንግዲህ ኢትዮጵያ ላይ በፊት ወደ ሳዑዲ ስልካት የነበረው ጥሩ ምክሮችን ሲመክራት የነበረውን ሰውዬ ለማጥመድ እንዲሁም ደግሞ አደጋ ለማድረስ ለመበቀል ትፈልጋለች። ስልክ ቁጥር እየቀያየረች እንግዲህ አሁንም ወደ ሳዑዲ አረቢያ ይሄዳለው በሚል ሰበብ ልጁን ታገኘዋለች። ካገኘችም በኋላ እንግዲህ እሱ ውሃ ይዞ ነበረ ሲሄድ ነበረው ደውላም አናግራው ስለነበረ ቢሮዋን የራሱን ቢሮ ይነግራታል። እዛ ቢሮ ለመሄድ እንግዲህ ትወሰናለች። ራሷን ለውጣ ነበረ ምክንያቱም ከረጅም ጊዜ በኋላ ወደ ኢትዮጵያ ስለተመለሰች የበፊት ፊቷን ብዙም አልተረዳም አልታወ አላወቀባትም ከዛም በኋላ ከሱ ጋር እንግዲህ ከተገናኘች በኋላ ከቤተሰብ የተደብቄን የመጣውትኝ ወደ ሳውዲ አረቢያ መሄድ እፈልጋለሁኝ ስትለው አሁንም እንግዲህ ጥሩ ደላላ እንደሆነ ይነግራትና እንዴት ወደ ሳውዲ አረቢያ እንደሚያደርሳት ሲስተሞችን እየነገራት ነበረ። እሷ ከዚህ በፊት የደረሰባትም ስለምታውቅ አሁን ላይ ይህንን ሰው መበቀል ብቻ ነው የምትፈልገው። ከዚያም እንግዲህ ቢሮ የእሱ ቢሮ የሚለው ቦታ ላይ ቀጥሯ ስለነበረ እሷም እዛ ገስግሳ ትሄዳለች። ተከትላ የሄደችው የሄደች እሱ ቢሮ ሲሄድ ከዛም በኋላ እሱ የያዘውን ውሃ ይዛ ስለነበረ ክዳን ውስጥ መድኒት አድርጋበታለች። ሲጠጣ እሷን ሳያወራት ሲጠጣ የነበረውን ውሃ እንግዲህ ይወድቃል አውቃ ታስወድቅና ያንን ውሃ ውስጥ እንግዲህ መድኒት ትጨምራለች እና ምን እንደሚፈጠር አይታወቅም። ክፍል ሁለት ላይ ይዤላችሁ የሚመጣ ይሆናል። መጅኑን ተከታታይ ድራማ ክፍል አንድ አሁን ላይ ተለቋል። ሄዳችሁ ተከታተሉ። በተለይ አረብ ሀገር ላይ የምትኖሩ እህት ወንድሞች ይጠቅማቸዋል ማለት ነው። በተለይ በባህር የምንመጣ ሰዎች ብዙ መከራና ስቃይ በደል ነው የሚደርስባት በተለይ ሴት ልጅ ማለት ነው። የኢትዮጵያ ደላላ እንግዲህ ሳውዲ አረቢያ ውስጥም የሚቀበሉሽ አበሾች ናቸው፣ ስለዚህ ምንም አይነት ጉዳት አይደርስብሽም ብሎ ነበረ ወደዚህ ይላካት። ግን ደግሞ ከስንት መልካም ሰው አለ ልክ እንደዚህኛው ሰው ደግሞ ስንት በቀል እንድታስቡ የሚያደርጓችሁ ደላላዎችና ተቀባይ አበሻ አለ ማለት ነው። እሷ እንግዲህ ብዙ ፈተናና መከራን አሳልፋ ነ ወደ ሀገሯ የተመለሰችው ሰርታ ወደ ኢትዮጵያ ለፍቅረኛዋ እንዲሁም ደግሞ ጓደኛዬ ነው እንደ ቤተሰቤ እንደ ወንድም ብላ የምታስበውን ሰው ብር ትልክለት ነበረ። ናቲ ግን በጥሩ ሁኔታ ነበረ እሷ የምትልክለትን ብር እየተጠነቀቀ ሲጠቀም የነበረው ግን ፍቅረኛ ተብዬው ብዙ ነገሮቿን እንዳበላሸባትና አረብ ሀገር ላይ ተቃጥላ የምትልከውን ብር እንዳጠፋባትና እሷን እንደማይፈልጋት ነው ሁኔታዎች የሚያሳዩት። ሌላውን እንግዲህ የሚቀጥለው ክፍል ሁለት ላይ ይዤላችሁ እመጣለውኝ። አቀራረቤን ከወደዳችሁ ላይክ ኮመንት፣ ሰብስክራይብ በማድረግ ይከታተሉኝ። አዲስ እንደመሆኔ እንግዲህ ያው የራሴንም ሐሳብ በመጨመር መጅኑን ተከታታይ ድራማ ክፍል አንድ ይዤላችሁ በዚህ ሁኔታ መጥቻለሁ። በክፍል ሁለት እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ፣ አበረታቱኝ።